ኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። የሳኡዲ አረቢያ መንግስት ሲጠበቅ የነበረውን የምህረት አዋጅ አውጥቷል። ነገር ግን የምህረት አዋጁ የሚመለከታቸውና የማይመለከታቸው አሉ። አራት ነገር የገጠመው ሰው እድለኛ ነው ብለዋሉ። ከነዚያ መካከል አንዱ ያው ጥሩ ሚስት ናት። እውነት ይመስላችኋል? እስልምና ያለ ውሸት አይቆምም። ቅዱስ ጊዮርጊስ ጠዋት አልነበርክም። አሁን ስዕል ኬት መጣ ሲሉ ከስዕሉ ቃል ተሰምቶ ሚኒሊት ነራዳ አደዋ ሄጄ ነበር አላሉ። ብዙ ሰው እየሰለመ ነው፣ ብዙ ሰው ቤታችን ውስጥ እየገባ ነው። ሙስሊሞች አስቸገሩን፣ ምን እንደሚያደርጓቸው አናውቅም። ሰው እየሰለመብን ነው እያሉ ፕሬዚዳንት ኢብራሂም ትራውሪ ሰላት በሚሰግድበት ወቅት ከገደልኩትኝ አምስት ሚሊዮን የአሜሪካን ዶላር ሊሰጡኝ ቃል ገብተውልኛል ይላል የኢብራሂም ትራውሪ የግል ጋርድ ወይም ጠባቂ የሆነው ግለሰብ ማለት ነው። ነበርኩ ትጠየቃለህ፣ ትጠየቂያለሽ

ሙስሊምን በጽዳስ ዙሪያ በጽዳስ ዙሪያ ሙስሊምን አትናገሩ፣ አደራችሁ። የምሬን ነው። አይ ነው፣ ሼም ነው፣ ይደብራል። እማነ ነው። ሙላችሁ ትጠየቃለህ። ትጠየቅ ያለሽ ብስሚላ አልሐምዱሊላህ ወሰላት ወሰላሙ ላ ረሱልላህ። ውድ ወንድሞች እህቶች፣ አላህ ስብሓን ወተዓላ አንተንም እኔንም አንቺንም በዚሽ ዱንያ ላይ ሲፈጥረን ለአኼራ ብሎ ነው የፈጠረን። ሁለንተናዊ ማንነታችን እዚች ዓለም ላይ የሚያበቃ ሁኖ አይደለም። ስለዚህ በዚች ዓለም ላይ በምንሰራው ስራ ሁሉ በምናደርገው ነገር ሁሉ የቅያማ ቀን አላህ ስብን ታላ ዘንድ ተጠያቂዎች ነን። ምን የቅያማ ቀን ብቻ አሁን ስንቀበር ሙተን ዛሬ ስንቀበር ቀብር ላይ ተጠያቂዎች ነን። ታውቃላችሁ፣ ከቤተሰቦቻችን የቀበር ነው አለ፣ ከዘመድ አዝማድ የቀበር ነው አለ፣ ከወዳጆቻችን የቀበር ነው አለ። እኛም እንደዚሁ እንቀበራለን። ታራዘ ቅብር ቀብር ውስጥ ተጠያቂዎች ነን። ይህ መስመልክቶ አላህ ስብን ታላ እንዲህ ይላል። ነስአለነሁም አጅመዒን የሰው ዘርን በሙሉ ማንም ምን ሳይቀር ሁላቸውንም እንጠይቃቸዋለን። ስለምን አማካኑ ያመሉን ይሰሩት በነበረው ነገር ሁላቸውም ተጠያቂዎች ናችሁ። ከመጠየቅ የሚተርፍ የሚድን ማንም የለም። ሁሉም ተጠያቂ ነው። ያ አላህ ስብሐነሁ ወተዓላ ስለምንድን ነው የምንጠይቀው? ስለምንሰራው ነገር ነው። በተናገረው ንግግር ተጠያቂዎች ነን። በምንሰማው ነገር ተጠያቂዎች ነን። በምናየው ነገር ተጠያቂዎች ነን። በአሰብነውን ጭምር ተጠያቂዎች ነን።

ተቆጣጣሪ አለብን፣ ተጠያቂዎች ነን፣ አላህ ይጠይቅናልና አላህን ፈርተን ልንኖር ይገባል። በዚህ ዓለም ላይ ስንኖር በምናደርገው ነገር ሁሉ ሰውን ለማስደሰት ብለህ ማድረግ የለብንም። ይህን ባድረግ ሰዎች ደስ ይላቸዋል፣ ይህን ባድረግ እከሌ ይደሰትብኛል፣ አይ እከሌ ይከፋብኛል፣ ያ አይደለም ሚዛናችን መሆን ያለበት። በዚህ ዓለም ላይ ስንኖር የአኗኗራችን መሪው የግል ምልክታችን መሆን የለበትም። ይሄ ደስ ይለኛል፣ ይህ ነገር ደስ አይለኝም በሚል አይደለም መኖር ያለብን በዚች ዱንያ ላይ ስንኖር ገዥ መሆን ያለበት አላህ ምን ይለኛል አላህ ይወድልኛል ወይ አላህ ይጠላብኛል ወይ የሚለው ነው ገዥ መሆን ያለበት። በዚህ መልኩ የምንኖር ከሆነ የቅያማ ቀን ቀብርም ላይ ገብተን የቅያማም ቀን አላህ ፊት ስንቀርብ ወዲት ስንደረግ ስንመረመር ስንጠየቅ አናፍርበትም። ስለዚህ ውድ ወንድሜ፣ ውድ እህቴ አላህ ሲ ተጠያቂ ነህ ተጠያቂ ነሽና፣ ተጠይቀን ምናፍርበትን ነገር አናድርግ። ምንደሰትበትን ነገር እናድርግላቸዋለሁ። ወሰላሙ አሌይኩም ረህመቱላሂ ወበረካቱሁ። ስዕሉ እና አቃቢቷ ሲያዩት የቅዱስ ጊዮርጊስ ስዕል የለም። የቅዱስ ጊዮርጊስ ስዕልን ማን ሰረቀው? የካቲት 23 እኮ ነው። ማን ሰረቀው፣ የት ገባ ብለው በጣም አዝነው ሲመለሱ አመሻሹ ላይ እዛው ቦታ ላይ ስዕሉ ተመልሶ ቁጭ ብሏል። ደንግጦ መነኩሲቷ ግን ቅዱስ ጊዮርጊስ ጠዋት አልነበርክም አሁን ስዕል ኬት መጣ ሲሉ ከስዕሉ ቃል ተሰምቶ ሚኒሊክ ልረዳ አደዋ ሄጄ ነበር አላሉ። በጣም ትልቅ አባት ነው። ነገሩ በጣም አደገኛ ሰው ነው። በእውቀት የማያውቀው ቋንቋ የለም። ንጽጽር እንደዚህ ሰው የሚችል ሰው የለም። መጽሐፍ ቅዱስ እንደዚህ ሰው የሚያውቀው ሰው የለም። ለእናንተ ሙስሊሞቹ ማለት ለእናንተ በጣም ትልቅ ባለውለታችሁ ነው ይህ ሰው። እና በጣም የሚያሳዝነኝ ነገር እኔ ባለፈው ሳምንት ነው ለ ያደረግኩት እና እውቀቱን ስራውን ነግረውኛል። ራሱ ስንት መጽሐፍት እንደጻፈ ንጽጽር ሲያደርግ አዳምጨዋለሁ። በዚህ ልክ እስካሁን አርባ ስምንት ሺ ባለፈው እዚህ ጋር መጥቶ አንድ አመት ከምናምን ሆኖኛል ምናምን ሲል ነበረ እኮ። በነገራችን ላይ የሆነ ቦታ ላይ ቢሆን እኮ ታቦት ይቀረጽለት ነበረው። እናንተ ብቻ አይደለም፣ እኛም ሀብታችን ስለሆነ ይሄ ሰው መጽሐፍ ቅዱስን በትክክል የሚያውቅ ሰው ስለሆነ፣ አካውንቱን አሳድጉት፣ ፈሎ አድርጉት። ሙስሊሞቹ ብቻ አይደለም፣ ክርስቲያኖቹን ፈሎ አድርጉት። ማንንም ሰው ፈሎ አድርገው በቃ ያስተምረናል። ወደድንም ጠላንም ተገደን እጃችንን እንሰጠዋለን። ያስተምረን ስለ መጽሐፍ ቅዱስ። እዚህ ጋር ስለ ስፐርምና ስለ ሲጋ እያወራ የምትብለውን ነገር ተቀባይነት የለውም። እንደዚህ አይነት ሰዎች እንዳያወሩ ለመከላከል የምታደርጉት ነገር ነው። እኛ ደግሞ አንቀበልም። ለዘመን ወጣቶች ነን፣ መንጋ አይደለንም ቸው እምነታቸው ምን አገባኝ፣ የፈለገውን ይሁን። ሆን ክርስቲያን አድርገው አዳምጠው፣ ስለ መጽሐፍ ቅዱስ እንዴት አድርጎ እንደሚያስተምርህ የዛን ይገባል። አዳምጠው በሳይሆን አዳምጡት፣ ተማሩ። ከጥላቻ እንውጣ፣ ከተረት እና ይሄ የስፐርም ወሬ ከዛ መራቅ አለብን። ኦርቶዶክስ ተዋህዶ እምነት ውጭ ያለ እምነት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 አፋቸውን ሞልተው ሊከሱ የተነሱት ይሄንን ጉድ የተሸከሙ ማለት ነው። ይሄ በጥቂቱ ነው ባይ ዘዌ፣ አሁን የሰማችሁ ስድብ በጥቂቱ ነው ባይ ዘዌ። እኛን ኦን ታርጌት ያደረገን ግልጽ ነው፣ እኛ ሙስሊሞችን ማለት ነው። አጋንንታዊ እምነት እንዳለን የአጋንንት መንገድ እንደምንከ ከዚህ በላይ ስድብ አለን። አሁን እንግዲህ በአስተማሪነት ቤተክርስቲያኗን ወክሎ በማስተማር ላይ በዚህ ደረጃ ያለ ሰው እንዲህ አይነት ውዳቂ ንግግር የሚናገረው ቢላህ አለይኩም እስኪ እስኪ አንድ ሺህ አምጡልኝ። እንዲህ የሚናገር በእስልምና ውስጥ አንድ ሺህ አታመጡልኝም። እንዲህ ስለ ሃይማኖት እየተሳደበ የሚና ሙስሊም አኽላቅ አደብ አለዋ ተቅዋ አለው አኽላቅ አለው። ሸኹን ተዉት። ከእኛ ተማሪዎች መካከል እስኪ አንድ አምጡልኝ። እኛ ንጽጽር ላይ እየሰራን ካለ ነው ማለት ነው። ከኛ ጋር ራሱ አይወዳደርም ይህ ሰውዬ። አይደለም ከሼኮቻችን ይቅር ነው። ይሄንን ጉድ የተሸከሙ የማያፍሩ ሰዎች ናቸው። እንግዲህ ኢየሱስን ሰው ብለዋል መታሰር አለባቸው እያሉ የሚጮሁት ይሄ ነው። እንግዲህ አእምሯችን ያገናዝብ እስ እንዲ አእምሯችን ይስራ። ቢላ አሌኩም እስኪ እናስበ። ይህ እኮ የተሰጠን እኮ እንድናገናዝብበት ነው። ለምንድነው በጭፍን ጥላቻ የምንሄደው? ብዙ ሰው እየሰለመ ነው ብዙ ሰው ቤታችን ውስጥ እየገባ ነው ሙስሊሞች አስቸገሩን ምን እንደሚያደርጓቸው አናውቅም ሰው እየሰለመብን ነው እያሉ ያሉት ያንዳንዱ ቤት እየገባ ነው ያለ ስለዚህ መጪው ዘመን ወደድክም ጠላ በኢትዮጵያ ምድር ውስጥ ባይብልም የሚያጠና ትውልድ ይመጣል የሚጠይቅ ጠያቂ ትውልድ ይመጣል እንደ ድሮ ተረት ተረት የምትነግረው ትውልድ እያበቃለት ነው የሚመጣ ወደድክም ጠላ ስለዚህ አሁን አንተ የሚወዛገመ ሙስሊም ሲጀመር ሲጀምር ጀምር ሙስሊም እኮ በባይብል አያለ ባይብልን ለሪፈረንስ ነው የሚጠቀምበት ለኤቪደንስ ሳይሆን ለኢንፎርሜሽን ነው ለእናንተ እንዲጠቅማችሁ፣ ኮምፓራቲቭ ሪሊጅን ያዝ ነው እንጂ እንድናምነውም እንድንከተለውም መስፈርት የለውም። ቁርአን ቆኛ የምንከተለው ቁርአን ነው፣ የምናምነውም በቁርአን። ባይብል የተበረዘ መጽሐፍ ነው። የአምላክ ቃል አለበት፣ አዎ። የሰው ቃል አለበት፣ አዎ። ቅልቅል ነው፣ አዎ። ኮራፕሽን አለበት፣ አዎ። ተሪፍ ነው፣ አዎ። እውነት ነው። ስለዚህ የአንተ የምትለው ነገር ሳይኮሎጂካል ትሪኮችን በስነ ልቦናም ያው ከሙስሊሞች ከእናንተ የሚያንስ የለም በስነ ልቦና እንበልጣቸዋለን። ግድ የለህም። በዓለም አቀፍ ደረጃ የቴኒስ ሻምፒዮን የነበረው ወጣት በካንሰር በሽታ ሲያዝ ጋዜጠኞች ጠየቁት፣ እንዴት ከሰዎች ሁሉ ተመርጬ እኔን ካንሰር ያዘኝ ብለ አልጠየቅከውም ጌታን ሲሉት፣ አልጠየቅኩትም። ምክንያቱም ከሰዎች ሁሉ መርጦ እኔን የቴኒስ ሻምፒዮን ሲያደርገኝ ለምን አደረግም ብዬ አልጠየቅኩትምና እንዳለ ሁሉ መስማት የተሳናቸው ሰዎች በቀኝና በግራ ጆሮ ስለሌላቸው ነው የማይሰሙት? የማያዩ ሰዎች አይነ በሲሮችስ አይኖች ስለሌሏቸው ይመስላቸዋል ሀቢቢ የማይራመዱ ሰዎች እግር ስለሌላቸው ነው ዊልቸር ላይ የተቀመጡት? እግሮቻቸው ላይ ጫማ ያጠልቁበት የለ? ለምን አይራመዱበትም? ለምን አይንቀሳቀሱበትም? የመንቀሳቀስ የማየትና የመስማት ቁዋ ከአላህ እንጂ ከነርሱ ስላልሆነ ነው። በሰውነትህ ብትኮራ፣ በውበትሽ ብትኮሪ፣ በገንዘቦቻችን ብንኮራ አላህ የዛን ነገር መጣቀሚያ ቁዋ ካነሳው አቅማችን ዜሮ በዜሮ የተባዛ ነው። ቅላታችን ውስጥ ባለች ጥቂት ነርቭ አማካኝነት ስትሮክ ቢመታን መላው አካላችን ፓራላይዝ ይሆናል። ዘመናት የገነባ ነው ሰዎች የተጋደዱለት ሽማግ ድል የተላከበት ብዙዎች ያደነቁት ውበት፣ ሰውነት በሙሉ መንቀሳቀስ አቅቶት እዋቶ ልክ እንደተራቁስ መሬት ላይ ይወድቃል በሰዎች እርዳታ የሚነሳ ይሆናል። ላ ያለአላህ ቁዋ ነገራቶች መንቀሳቀስ አይችሉም፣ አቅም የለንም። ያለሱኛ ምንም አይነት አቅም የለንም። ልናመሰግነው እንጂ ልንኮራ አይገባም። በራሳችን ያደረግነው ያህል እኛ አቅም ያለን ያህል አካላችንን በሙሉ በራሳችን ቅርጽ እንደፈለግን አድርገን የሰራን ይመስል ላያችን ላይ እንደለበስነው ልብስ አካላችንን ሰፍተን የሰራን ይመስል ስንኮራ አላህ አይታዘበንም? ፋጢር ሰማዋቲ ወልአርድ፣ ነገራቶችን ሁሉ ካልነበሩበት ያስገኘ ጌታ አይታዘበንም ብላችሁ ታስባላችሁ? እርሱ አስገኝቶን ሲያበቃ ክሬዲቱን እኛ ስንቀማ፣ ልክ ግራታችን እንዳረግነው ነገር ስንጀነን፣ ስንኮራ፣ ሰዎችን ስንንቅ፣ ማስነጠሳችንን እንኳን መቋቋም የማንችል ፍጥረቶች፣ ሽንታችንን እንኳን መቋጠር የማንችል ፍጥረቶች፣ መስግሪን ባይል ኑሮ ምን እንከፍለው ነበር? ያአላህ አልሐምዱሊላህ ረብልዓለሚን። አራት ነገር የገጠመው ሰው ድለኛ ነው ብለዋሉ። ከነዛ መካከል አንዱ ያው ጥሩ ሚስት ናት። እውነት ይመስላችኋል? እስልምና ያለ ውሸት አይቆምም። ማን ካለ ውሸት እንደማይቆም የምናየው ይሆናል። ያው ሰምታችሁ ከሆነ ምንድን ያለው እንደዚህ የሚል ሐዲስ የለም። ኡስታዝ ዋሸ የሚል ነገር ያነሳው ግን ያስቃል በጣም ማስረጃ ተመልከቱ። እዚህ ጋር ሐዲሱ አለ። ያው እንደዚህ አለ፣ አርባአቱ ምን ሰዓደት በኒ አደም፣ አራት ነገሮች አሉ የአዳም ልጅ ደስታዎች ናቸው አሉ። አንደኛው ምንድን ነው? አልመርአቱ ሳሊሃ፣ መልካም የሆነ ሴት። ያው አለ ማስረጃ፣ እዚህ ጋር ተመልከቱላችሁ፣ ማያችኋት ስለዚህ ውሸታም እንደሆነ ተጋለጠ ማለት ነው። ቀጣይ ብለን አስተሳሰብ ደግሞ እንመለስ። መጥፎ እድል በሶስት ነገሮች ውስጥ ነው አለ። በምን በምን? በፈረስ በሴትና በቤት ውስጥ ነው። ሴት ልጅ፣ ፈረስ እና ቤት የመጥፎ እድል ምልክት ናቸው እንጂ የመልካም እድል ምልክት አይደሉም። ሞስታዝ ይህን ሀዲስ በሁለት መንገድ እንፈትዋለን? መጀመሪያ እሱ ያመጣው ሀዲስ እንመልከተው። እሱ ያመጣው ሀዲስ ይሄ ነው፣ እንደዚህ ይላል። መጥፎ ነገር ያለው በሶስት ነገሮች ነው፣ በፈረስ በቤትና በሴት ይላል። ይሄ ነው ሀዲሱ። ይገርማችኋል፣ ይሄን ሀዲስ ራሷ አይሻ ማለት ነው ስለሆነ ሀዲሱ ለአይሻ ተነበበላት። ይሄን ሀዲስ የዘገበውስ ግለሰብ አቡ ሁረይራ ረዲየላሁ አንሁ ሀዲሱን ሙሉ አልሐፈዘውም። ከዛ ኢነሁ ደኸለ ወህወ የቁል አቡ ሁረይራ ወደ ነቢዩ የመጣው፣ ነቢያችን እንደዚህ ሆነ። ምን እያው ነበር ነቢያችን? ቃተለላሁ ልየሁደ አላህ አይሁዳውያን ይርገማቸው። ለምን የቁሉ ነ ይላሉ፣ አሹሙ ፊ ተላስ መጥፎ ነገር በህስ ነገሮች አሉ ይላሉ። በአህያ በቤት አለ ይላሉ። ማን የሚል አይሁዳውያን ፈሰሚ አኪር ሐዲስ አቡ ሄዶ የሐዲሱን መጨረሻ ክፍል ሰማ። ወለም የስማ አወለሁ የሐዲሱን መጀመሪያ አልሰማም። በቃ ተመለሰኩ አያቸው። ስለዚህ ይህን እግ የተናገሩት ማናቸው? አይሁዳውያን ናቸው እንጂ እስልምናችን አይደለም። ስለዚህ ይህን ግር የተናገሩት አይሁዳውያን ናቸው። ነብያችን ደግሞ የአይሁዳውያን እግር አምጥተው ለሰቦቻቸው አስተማሯቸው ማለት ነው። እንዳውም ረገማችሁ ቃተላሁ ሁዳሉ አላህ አይሁዳዊ ይርገማቸው ብለው አስተማሩ። ይሄ አንደኛው ነው። ወደ ሁለተኛው ደግሞ ስንመጣ ትክክለኛ የሆነ ሐዲስ አለ፣ እሱ እንቀበለው። ወይም ደግሞ ትክክል የሆነ አስተምሮ አለ። የትኛው ነው? ይሄ ሐዲስ ማለት ነው። እንደዚህ ይላል ሐዲሱ ሚን ሰአደቲ በኒ አደም ሰላስ፣ ከአደም ልጅ ደስታ መካከል ሶስት ነገር ናቸው። አንደኛው ምንድን ነው? መልካም ሴት፣ መልካም ቤት ይላሉ። ከዛ ደግሞ ሚን ሸቀወቲ በኒ አደም፣ ከአደም ልጅ ደግሞ ወይም ደግሞ ከወንድ ልጅ ሀዘን ደግሞ ምንድን ናቸው አሉ፣ አልመስከን ውስ ሰው፣ መጥፎ ቤት፣ ወልመርአት ውስ ሰው፣ መጥፎ ሴት አሉ። ይሄ ትክክል ነው፣ ጥርጣሬ የለም። አንድ ሰው መጥፎ ሴት የሚያገባ ከሆነ ሀዘን ያጋጥመዋል። ለምን ከተባ ደግሞ ተመልከቱ

ሀሳቡ የአይሁዳዊ ሀሳብ ነው እንጂ የእስልምና አስተምሮ አይደለም። ስለዚህ ሙስሊም ወንድሞቼ መልሱ ይህን ይመስላል። ዲያቆኑ ደግሞ ምን ያክል እንደሚዋሽና ምን ያክል አጭበርባይ እንደሆነ በዛው እንዳያችሁ ተስፋ አደርጋለሁኝ። እስኪ ግን በነካጃችሁ ደግሞ ክርስትና ያለውን ደግሞ እንመልከተው እና ላይ ከዚህ መጽሐፍ እንጀምር። መጽሐፍ አክሲማሮስ እንደዚህ ይላል። ተመልከቱ ሙሉ እናንተ አንብቡት ከፈለጋችሁ። ይህን ቃል ብቻ ተመልከቱ እዚጋ። ሴት ወራዳ ናት ይላል። ሙሉ አንብቡት እናንተ ያው፣ እዚጋ ሰዓት ለመቆጠብ እኔ አላነበብኩትም። ሴት ምድረት ወራዳ ናት። አንደኛ። ሁለተኛ ደግሞ እስኪ ላይ ተመልከቱ። መጽሐፈ ሲራክ ምዕራፍ 25 እንደዚህ ይላል። ሴት ባሏን ብትመግበው ቁጧን አለማክበርን ብዙ ዘለፋን የተሞላች ትሆናለች። ለልብ ቁስል ናት ሴት ልጅ ማለት ነው ለፊት ጥቁረት ናት፣ ለነፍስም ሐዘን ናት። እንዲሁ ባሏን የማታከብር ሴት እንደ ሺባ እጅናት ናት ይላል። ከዛ ቀጥሎ ሰን ቁጥር ላይ በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ መፍሰሻ አታብጅለት፣ ለሴትም የልብህም ሚስጢር አታውጣላት። እንደ ጠባይህ ካልሆነች ፍታት፣ ከሰውነትህም ለያት ይላል በተጨማሪ መጽሐፈ ሲራክ ምዕራፍ 13 እንደዚህ ይላል ምዕራፍ 5 ቁጥር 13 ሶሪ ከቁስል ሁሉ የልብ ቁስል ይከፋል ከክፋት ሁሉ ደረቅ ሴት ትከፋለች ይላል ታዲያ ክርስቲያን ወገኖቻችን ይህ መጽሐፍ ተሸክማችሁ ነው እስልምና የመታችሁ የምታችሁት ክርስቲያን ወገኖቻችን በጣም ታስቃላችሁ በጣም ብዙ ሀሳቦች አሉ ሴት እንዴት እንደምትቋሽሽ በክርስትና ግን ይሄ ይበቃችኋል ኮፒ ሊንክ ማድረግ እንዳትረሱ ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ የሳውዲ አረቢያ መንግስት ሲጠበቅ እየነበረውን የምህረት አዋጅ አውጥቷል። ነገር ግን የምህረት አዋጁ የሚመለከታቸውና የማይመለከታቸው አሉ። ይህንንም ዝርዝር የምሰጥ ይሆናል ማለት ነው። በቅድሚያ ግን ታጠቅ ሚዲያን ላይክ በማድረግ እንዲሁም ደግሞ ለዚህ ሚዲያ ወይም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ ዛሬ ታኅሳስ ሀያ ሰባት ላይ እንገኛለን ማለት ነው። እንደሚታወቀው በሳውዲ አረቢያ ብዙ ኢትዮጵያውያን ግን ይገኛሉ። ይኸውም የተባበሩት አረብ ኤሚሬት ወይም ደግሞ የዱባይ አካባቢ ላይ የነበረውን የምህረት አዋጅ በመከተል ሳውዲ አረቢያም የምህረት አዋጅ ይወጣል ተብሎ ብዙዎች ሲጠብቁት የነበረው የምህረት አዋጅ ወጥቷል። ነገር ግን የወጣው የምህረት አዋጅ በከፊል ነው ማለት ይቻላል። በተለይም ብዙ ኢትዮጵያውያንን የማያካትት ነው። እቺን ቅሳ ልጋብዛችሁ። ሁላችሁም አዳምጡ። ነቢያችን ስ ሰለም ከረታታ አንድ ቀን ጠዋፍ ላይ ያሉ አንድ የገጠር ሰው ፊትለፊታቸው ቆሞ ያ ከሪም ይላል እሳቸውም ያ ከሪም አሉ ያ ከሪም ይላል ይላሉ ፈልተፈተ ልአዕራቢዩ ኢለይህም። ይህ የገጠሩ ሰው ወደኋላ ዞረና አተህዘኡ ዘኡቢ እኔ የገጠር ሰው በመሆኔ ትጫወትብኛለወ ያላቸው ወላሂ አለ ለውላ ሰቢሐቱም ፊ ወጅህክ

እሱ ምን ለማለት ፈልጎ ነው? ኢን ሓሰበኒ ዓላ ዘንቢ አለ፣ አላሁ ስብሓነሁ ወተዓላ በወንጀል የሚተሳሰበኝ ከሆነ እኔም በእቅርታው እተሳሰበዋለውኝ። አለ፣ አላሁ ስብሓነሁ ወተዓላ በእኔ ጭካኔ የሚተሳሰበኝ ከሆነ እኔ ደሞ በርህራሄው እተሳሰበዋለውኝ። አለ፣ በእኔ ስስታምነቴ የሚተሳሰበኝ ከሆነ እኔ ደግሞ በቸርነቱ እተሳሰበዋለውኝ። አለ። ሱብሓነ ላህ። በዚህን ወቅት ጅብሪል ዐለይሂ ሰላም ይመጣና ያ ረሱሉላህ ይህ አዕራቢ የውም ልቂያማ ያንተ ጎሮ ቤት እንደሚሆን ንገረው ብለው ጅብሪል አለይህ ሰላም ነግሯቸው ሄደ። ይህ አዕራቢ በአላህ ላይ ባለው ተስፋና የቂን የነቢያችን ሰለላሁ አለይህ ወሰለም ጎሮ ቤት ሊሆን ቻለ። ሰላሙ አለይኩም ወራህመቱላሂ ወበረካቱህ። ክርስቲያን ወገኖች ኧረ ተዉ ተዉ፣ አንቡቡ ግን መጻፋችሁ። ኧረ እባካችሁ አንቡቡ፣ ምነካችሁ? ቆይ እንዴ በእናንተም ብሶ ሙስሊሞች ላይ ሙድ ለመያዝ ትሞክራላችሁ። ወላሂ በጣም ያሳፍራል። እንዴ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰባ ሁለት ሴቶችን በገነት ትወርሳላችሁ ምናምን ቁርአናችሁም ስለ ሰባ ሁለት ሰላ ሴት ሰባ ሁለት ሴት ሰባ ሁለት ሴት እንዴ ምን ችግር አለው? ኢየሱስ ራሱ መቶ ሴቶችን በገነት ታገባላችሁ አላለም እንዴ? መቶ ሚስቶች እናንተ ለሙስሊሞች ሰባ ሁለት ሚስቶች ብላችኋል። እሰየው እሺ፣ ግን ኢየሱስ ከራሱ አንደበት ሰመቶ መቶ ሚስቶች ከራሳችሁ መጽሐፍ ላሳያችሁ አላለም እንደምትሉ እርግጠኛ ነኝ። በማቴዎስ ወንጌል ምዕራፍ 19 ቁጥር 29 ላይ ስለ ስሜም ይላል ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን አየ ወይም እናትን ወይም ሚስትን እዚህ ላይ ስለሆነ ትኩረታችን ተከታተል ወይም ልጆችን ወይም እርሻን የተወ ሁሉ ልጆችን አባትን፣ እናትን፣ ሚስትን የተወሰው ሰው ሚስት ላይ ትኩረት አድርጉ። ሚስቱ ስለ ኢየሱስ ከላየው ስለ ስሜ ስለ ኢየሱስ ብላችሁ ሚስታችሁን ከተዋችሁ ማለት ነው። እርሻን የተወ ሁሉ መቶ እጥፍ ይቀበላል። አንድ ሚስት የተወ መቶ እጥፍ ማለት መቶ ሚስቶች የዘላለምንም ህይወት ይወርሳል ይላል መቶ እጥፍ ይቀበላል። ስለዚህ አንድ ሚስታችሁን ለኢየሱስ ስትሉ ተዉ። በቀጣዩ አለም በገነት ውስጥ መቶ ሴቶችን ትወርሳላችሁ። መቶ ሚስቶችን ማለት ነው። አያችሁ? መጽሐፉን አንብቡ። የሌላውን የወንድማችሁን አይን ላይ ያለውን ጉድፍ ከማየታችሁ በፊት አይናችሁ ውስጥ ያለውን እንጨት እዩ እንላለ